አገልጋዮች እግዚአብሔር የአዲስ ኪዳን ሐዋርያት የብሉይ ኪዳን ነቢያት መንፈስ ቅዱስ እናቱ ቅዱስ ድንግል ማርያም ቅዱስ እግዚአብሔር ወደ ወደሱ ሁሉ ጠቁሙ፣ ወደ እሱ ነው ያመለከቱት። ሁሉም ወደሱ መላኩ፣ ወደሱ አመለከተ። ማርያም ወደ እሱ አመለከተ አመለከተች። እግዚአብሔር ወደ እሱ አመለከተ። መንፈስ ቅዱስ ወደ እሱ አመለከተ። ዮሐንስ ወደ እሱ አመለከተ። የብሉይ ኪዳን ነቢያት በሙሉ ወደሱ አመለከቱ። ጴጥሮስ ወደሱ አመለከተ። ዮሐንስ ወደሱ አመለከተ። ጳውሎስ ወደሱ አመለከተ። እሱ ጋር ስንሄድ አንተ ምን ትለናለህ ብለን ስንጠራው ትንሣኤና ህይወት እኔ ነው፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። በቃ የጌታዬ ንግግር ማለት ነው። እኔ መልካም የበጎች እረኛ ነኝ፣ ነፍሴን ስለ በጎቼ አኖራታለሁ። ወደ እኔ የሚመጣው ከቶ ወደ ውጭ አላወጣውም። የሰጠኝ አባቴ ከሁሉ ይበልጣል። ወንድሞች እናቶች፣ በምንኛ ቋንቋ እግዚአብሔር ይንገረን? በምንኛ ቃላት እግዚአብሔር ያስረዳል? ልጁን ስንሰማው ያለን እኔ የህይወት እንጀራ ነኝ ከኔ የሚበላ ለዘላለም አይራምም። ማለት እኔ የህይወት ምንጭ ነኝ፣ ከኔ የሚጠጣ ለዘላለም አይጠማም። ድካም አለባችሁ፣ ሸክም አለባችሁ፣ ኑ ወደኔ፣ እኔ አሳርፋችኋለሁ ብሎ ያለው ጌታ በብሉይ ኪዳን ነቢያት፣ እረፉ እኔ እግዚአብሔር እረፉ፣ እኔ አምላክ እንደሆነ እወቁ ብሎ ሲናገር የነበረው ጌታ ሰው ሆኖ ሰው ሆኖ መጥቶ ከድንግል ሴት ተወልዶ በበረት በቤተልሔም ክብር በሌለው ቦታ ተወልዶ፣ ክብር በሌለው ቦታ የሞተው እኔ እናንተን ወደ ክብር ሊያመጣ እንጂ ክብር በኔ ማነው? እዚህ መካከል በበረት ውስጥ የተወለደ ማነው? ነው እኔ የገጠር የገጠር ኢትዮጵያ ተወልጄ ያደኩት እናት ያለች ጠይቃታለሁ። አርባ ሰባተኛ ዓመቴ በአለፈው በርስዴ ሳከብር ያስታወስኳት ነበር የተወለድኩበት። ማነው? እዚህ መካከል በበረት የተወለደ ማነው? ከብቶች በረት ውስጥ የተወለደ ወንድሞች፣ ናቶች የከብቶች በረትን እኔ እረኛ ስለሆንኩ አውቃለሁ። ከብቶች በረት ውስጥ አተላ ነው የሚገኘው፣ ገፈራ ነው የሚገኘው፣ ገለባ ነው የሚገኘው የከብቶቹ አዛባ ከብቶች ሽንታቸው ለአይን የሚታየው እጅግ ደስ የማያሰኝ የሚሸተው ነገር ለአፍንጫ ደስ የማያሰኝ አይደለም። ለተወለደው ሕፃን አይደለም ለወላጅቱ፣ ለጌታዬ እናት ራሱ እንኳን ደስ የማያሰኝ ስፍራ ታትወለድ። የሰማይ የምድር ጌታ ዩኒቨርሱ ይሁን በሚል ቃል የፈጠረ ዓለማትን የፈጠረ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነለት ጌታ ሲመጣ በዚህ ዓለም ላይ ስፍራ ታትወለድ፣ ከብቶች በረት ክብር በሌለው ቦታ ተወለደ። አወላለዱ ክብር በሌለው ቦታ፣ አሟሟቱ ክብር በሌለው ቦታ፣ በወንበዴዎች መካከል ሞተ። ለምንድን ነው ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ የሞተው ብለን ስንል፣ እኔ እናንተን ወደ ክብር ሊያመጣ ነው። ራስ የኔን ፍጻሜ ሊያሳምር፣ ያንተን ፍጻሜ ሊያሳምር፣ ያንቺን ፍጻሜ ሊያሳምር፣ በስሙ የሚያምኑትን የኃጢአታቸውን ይቅርታ ሰጥቶ ከዘላለም ጥፋት ሊያድናቸው። እንደሱ ያለ ወዳጅ ማንም አልተወራ ወዳጅ ማንም አልተወራለንም። ማንም አልተነገረንም። የተነገረን ነገር ሁሉ በሙሉ ውሸት ነው። ልሞች ውሸት ነው። ጌታ ኢየሱስ ይህንን የሆንከው ለማነብለብት ነው። ለኤርሚ ስል ነው። ለአንተ ስል ነው። ለዳጊ ስል ነው። ለቴዲ ስል ነው። ለአዲስ ስል ነው። ለዮኒ ስል ነው። ለፓስተር ለፓስተር ተከስተ እዚህ ላላችሁ ሰዎች፣ ለዓለም ሁሉ ስል ነው። ይህንን ይወቁት ነው ብሎ የሚለው ስለዚህ ማነው እኔ ከሰማያት ሰማያት ወዶን መጥቶ በከብቶች በረት ክብር በሌለው ቦታ የተወለደ ክብር በሌለው ቦታ በመስቀል ላይ የሞተ እኔና አንተን አንቺን በስሙ የሚያምኑትን ወደ ክብር ሊያመጣቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውን ራስ በመከራ ይፈጸም ዘንድ ይላል። ዕብራውያን መጽሐፍ ምዕራፍ ሁለት ላይ ማለት ነው። አየ ብዙ ልጆችን ወደ ክብር ሊያመጣ ሲል እና እኔ ልሞተው የሚገባውን ሞት ሞተ፣ አንተ ልትሞት የሚገባውን ሞት ሞተ። ኢየሱስ እንዴት አይነት የሚወደድ አምላክ ነው! ወንድሞች እህቶች፣ ይህን ፍቅር እግዚአብሔር አብ ካልገለጠላችሁ በስተቀር በምን ቋንቋ አስረዳዋለሁ? በምን ቋንቋ ተወርቶ ሰው እንዴት ያምናል? እግዚአብሔር ለሕይወት ንሳ ካልሰጠ መስጠቀት ሰው እንዴት ያምናል? ወንድሞች ነው። አዎ እዛ በረት ላይ የተወለደ ያ ሕፃን እሱ ግን አስቀድሞ ከዘላለም የነበረ ነው ብሎ ሚክያስ ትንቢት ይናገራል። በምዕራፍ አምስት ላይ ማለት ነው። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ከዘላለም የሆነ ፍጡር የለም። አይሁዳያኑ ወገኖች ብዙ ጊዜ ስነግራቸው እዚህ ቦታ ላይ ሲደርሱ ይሸሻሉ። አይሁዳያኑ ማለት ነው፣ ከእነሱም ጋር ስለምነጋገር ማለት ነው። ምን ይላል? አወጣጡ ከቀድሞ ጀምሮ ከዘላለም ነው ይላል። ከዘላለም ማለት፣ ከዘላለም የነበረ ፍጡር ነበረ። ከዘላለም፣ አዎ ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም አለማትም በመፍጠር በመለኮቱ በስልጣኑ አንድ የሆነ አምላክ ሰው ሆኖ እኔ ሊያድን ቤተልሔም ይሁዳ በገብቶች በረት በገብቶች በረት ተወለደ በዚያን ሰዓት እኛ ኖረን ቢሆን ኖሮ አሁን ያሁን ዘመን ትውልድ ምናልባት ቲክቶክ ላይ ልንጽፍበት እንችላለን አላውቅም የሆነች ሴትዮ እዛ ጋር እንትን ስትል ነበረ የሆነ የወለደችው ሰውዬ ማነው የሆነ ልጅ አለ እኔ የምንማቀው ነገር የለም ብለን ምናልባት አስተያየት ልንሰጥበት እንችል ይሆናል በዚያ ዘመንም የነበሩት አላወቁትም እግዚአብሔር በኩሩን ወደ ዓለም ሲልክ አላወቁትም ወንድሞች ናቶቼ በጌታ በኢየሱስ ክርስቶስ ህይወትና አለመጥፋትን ወደ ብርሃን አውጥቷል። በእርሱ ካልሆነ በስተቀር ወንድሞችና እህቶች፣ በኢየሱስ ክርስቶስ ካልሆነ በስተቀር የአብም ፊት አታዩትም። የበጉ ከተማ አትገቡም። ስማችሁ በህይወት መጽሐፍ አይጻፍም። መጨረሻችሁ ከሀይሉ ክብር ርቆ በድቅድቅ ጨለማ በዘላለም የእሳት ባህር መጣል። ወንድሞችና እህቶች፣ የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት፣ ራሱ ጌታችን የነገረን ነው። ስለዚህ ፕሊስ ለጥፋት አልፈጠራችሁም ለሞት አልፈጠራችሁም። ይህንን መዳን አትክፉ። እዚ ውስጥ ያላችሁ ወንድሞቼና እናቶቼ ይህንን መዳን አትክፉ። ይህንን ህይወት አትክፉት። ኢየሱስ ክርስቶስን አትክፉት። ደሙን አታቃልል። ደሙን አታራክስ። የጌታ ደም የኃጢአትን ይቅርታ ይሰጣል ተብሎ ሲባል አንተ ሌላ ነገር በሃይማኖት ቤት ውስጥ የተፈጠረልህ አይሁዳውያን ወንድሞቼና እናቶቼ ቶራን ካላነበብክ፣ አጠቃላይ ታናክን ካላነበብክ፣ ቶራ ክቱፊምና ነቢይም ካላነበብክ መሲሁን አታውቆም። ታልሙድና ግማራ አንብበህ ሚሽና አንብበህ አትድን፣ አትድን። አይሁዳውያን ወንድሞቼ እናቶቼ፣ መዳኑ ያለው ቶራ ላይ፣ መዳኑ ያለው ታናክ ላይ። ኦርቶዶክሳውያን ወንድሞቼ፣ መዳኑ ያለው መጽሐፍ ቅዱስ ላይ ነው። ወንጌላውያን ወንድሞቼ እናቶቼ፣ መዳንን የምናገኘው መጽሐፍ ቅዱስ ላይ። ካቶሊካውያን፣ ሙስሊሞች፣ ማናችሁም መጽሐፍ ቅዱስ ሲናገር ቅዱስ ጳውሎስ ያለው ከህፃንነት ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቀዋል። ከዘፍጥረት እስከ ራእይ ድረስ ያለውን ስልጣንን የእግዚአብሔር ምረቱን፣ የቸርነቱ ብዛት፣ የጸጋውን ባለጠግነት፣ የፍቅሩን ባለጠግነት፣ የምረቱን ባለጠግነት ግልጽ ሆኖ ታየዋለህ። ሰይጣን እንዴት እንደተሸነፈ እኛን ለማዳን ክርስቶስ ምን ያህል ድረስ የውርደት ሞት እስኪተፋበት ድረስ ምንም ባልሰራው ነገር ምንም ባላጠፋው ጥፋት ያንን ሁሉ በፈጠረው እጅ ሲንገላታ፣ ከቀያፋ እስከ ሃና ግቢ ሲያዳፉት፣ ከሄሮድስ እስከ ጲላጦስ ሲቀባበሉት፣ በሮማይስ በግሪክ በዕብራይስጥ ቋንቋ የአይሁድ ንጉሳቸው እያሉ ሲጽፉ ሲሳለቁበት፣ ከመስቀሉ ግርጌ ያሉ ሲላገዱበት፣ የአይሁድ ራባዮች፣ የአይሁድ ካህናት፣ ታላላቆች፣ ታናናሾች፣ ሰማይ እግዚአብሔር አብ ልጁን ወደዚህ ዓለም ላከው። ያንን ሁሉ የሆነው ያ እሱ የሆነውን ነገር ካልሆነ እኛ መዳን አንችልም። ስለዚህ አሁን እኔ ነፍሴ አርፋለች፣ ወንድሞቼ ናቶች ይዘናልን፣ የኃጢአት ይቅርታዬን አግኝቻለሁ። እግዚአብሔር ልጅ ሆነና እዚህ ያለን ነው። ወንድሞቼ እናቶች በሙሉ ማለት ነው፣ ያልዳናችሁ ሰዎች ዳኑ፣ ጌታን ተቀበሉት። ጌታን መቀበል ማለት ጌታን መቀበል ማለት እሱ ባስተማረው ትምህርት መኖር ማለት ነው። ቅዱሳት ሐዋርያት ባስተማሩት ትምህርት መኖር ማለት ነው። በላይ በሰማይ በታች በመድን ሌላ መድኃኒት አልተወራልንም። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው እንመሰክራለን፣ ያለ ዮሐንስ በቃ ይሁን። የምንነግረው ወንጌል ማለት ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ፣ መከራውን እንደዚሁም በትንሣኤው ሞቱን በሚመስል ሞት ተባብረን በትንሣኤው የኃጢአታችንን ይቅርታ የምናገኝበትን ደሙን ያፈስሰውን በሶስት ታመን ከዘላለም ጥፋት እንድናለን። በቃ አጭር ነው። ግልጽ ታቁጣላችሁ። ብዙዎቻችሁ ትገፍ የዋለች ግን ታቁጣላችሁ። ብዙዎች ትደውሉልኛለች በውስጥ መስመር ትጽፉላኝ ያላችሁ በውስጥ መስመር የምትናገረው ነገር በጣም እንወደዋለን። ነገር ግን ተላለ ነገር ግን የእኔን ስንፍና ተይወት የስንፍና ንግግር የተናገርኩትን እለፉኝ፣ ይቅርታ። ወንድሞቼ ናቶች እቅርታ፣ ይቅርታ፣ ስለ ስንፍና ስለ ድካሜ ይቅርታ። ግን የምነግራችሁ እግዚአብሔርን ቃል ነው። ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመነ የዘመኑ ቁጥር ያልቃል፣ መጨረሻም ፍጻሜው በሞት ነው የሚዘጋው። በኢየሱስ ክርስቶስ ግን ስታምን፣ እግዚአብሔር የዘላለምን ህይወት ይሰጣል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ነው። ልጁ ያለው ሕይወት አለው የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። የእግዚአብሔር ልጅ የሆነ ሕይወት አለው የእግዚአብሔር ልጅን ያመነ ሕይወት አለው የእግዚአብሔር ልጅ እንግዲህ ያላመነ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብለው ሐዋርያቱ ጽፈው ሄደዋል። የተጻፈውን እመን ትድናለን፣ ትድኛለሽ። እግዚአብሔር ለዘላለም ሕይወት ይጠራናል። በጌታ ኢየሱስ ክርስቶስ ስታምኑ ልጆቹ አድርጎ እግዚአብሔር ይቀበላችኋል። የኃጢአታችሁን ይቅርታ ታገኛላችሁ። ስማችሁ በህይወት መጽሐፍ ላይ ይጻፋል። እናንተ ክዳችሁት ካልወጣችሁ በስተቀር እግዚአብሔር ለዘላለም አይጠልም፣ አይጠልም። የራሱን ጽድቅ ተማምኖ ካዳነህ በኋላ የኔን ድካም አይቶ አሽቀንጥሮ አይጠለኝም። ከካድኩት ይካዳል። ስለዚህ ኢየሱስ ጌታ እንደሆነ